ፍጹም አይቶም ቦታቸው ያላበ አላ ሲታመፅ እንዴት ነው ሰውዬ ደስተኛ ቁጭ ብሎ የሚያዩ ላ ፍጹም ይሄን አያደርግም። ምስሉ እዚያ ቦታ ላይ ይሄዳል እና እነዚህ ሰዎች እዚያ ቁጭ ብለው የሚቀርጹ ወንጀለኛ ናቸው። አመሰግናለሁ። ሦስተኛ ጥያቄ ማለት ሲወራ ምናምን ስለሰማሁኝ ነው። ወንድ ልጅ ጸጉሩን እኩል አድርጎ አለመቆረጥ ይችላል።

አመሰግናለሁ ማለት ስላንተ ሲወራ ስለሰሞኝ ነው ይህን ጥያቄ የጠየቁት። አመሰግናለሁ። አንድ ጥያቄ ደግሞ ዛሬ ልጨምር ከጅኖች ጋር በተያያዘ ማለት ነው። ለክርስቲያኑ ቤተሰቦች ወይም ከሳወራቸው እነሱ ያው በተለምዶ እንደ ኢትዮጵያ ከቋንቋ ተወራራሽነት ጋር ይሁን አላውቅም፣ ጅን ሲባል የሆነ ባዲ ስፒሪት እንደ ሰይጣን እንደ መጥፎ ስፒሪት ብቻ ነው የሚያውቁት። ማለትም ከኛ አንፃር ከሙስሊሞች አንፃር አይረዱትም እና እነሱን እንዴት ስለ ጅኖች በቀላል ማስረዳት እችላለሁ? ይህን መጀመሪያ ነው። እሺ ጅን ማለትና ሰይጣን አንድ ናቸው ወይ? በፍጹም አንድ አይደሉም። የሰማይና የምድር ያክል ይራረቃሉ። በመጀመሪያ ሶስት ፍጥሮች ናቸው ያሉት መላእክ፣ አለ፤ ጅን አለ፤ ሰዎች አሉ። አላህ ስብሓነሁ ወተዓላ መላእክቶችን፣ ጅኖችን፣ ሰዎችን ሲፈጥራቸው ጊዜ ከተለያየ ነገር ነው የፈጠራቸው። መላእክቶች ከብርሃን ነው የተፈጠሩት፤ ጅኖች ከእሳት ነው የተፈጠሩት፤ ሰው ደግሞ ከአፈር ነው የተፈጠረው

ሰዎች መነሻና እና መጀመሪያ እሱ ስለሆነ አሁን ይሄ በአፈጣጠር እንደምንለያይ ከታየ በባህሪ ደግሞ መላእክቶችና እኛ እንለያያለን ታቸዋል። መላእክቶች ምንድናቸው ባህሪያቸው ከተባለ አመፅን የማያደርጉ ትእዛዝን ብቻ የሚፈጽሙ ናቸው። አለቀ። መልአክ የፈለገ ቢሆን ኃጢአትን አያደርግም። መልአክ ለአላህ ስብሐነሁ ወተዓላ ታዛዥ ብቻ ናቸው። ለዚህ ማስረጃ አላህ ስብሐነሁ ወተዓላ ሲናገር

ላ ያስተክቢሩን አን ዒባደት፣ እርሱን ከማምለክ ከመገዛት አይኮሩም በፍፁም። ወላ ያስተህሲሩን፣ አይደክማቸውም አይፀየፉ እርሱ ማምለክ። ዩሰቢሑነ ለይለ ወነሃር፣ በቀን በሌት አላህን ያጠራሉ ይገዛሉ። ላፍሩን፣ አይረፉም። ስለዚህ መላእክቶች ባህርያቸው ምንድነው? ትእዛዝን ማድረግ አመፅን በፍፁም የማያደርጉ ናቸው። ሰሰውና ጅን ደግሞ ነፃ ምርጫ ፍቃድ የተሰጠናን ነፃ ምርጫ ፍቃድ ተሰጥቶናል። ያን ነፃ ምርጫ ፈቃዳችንን ተጠቅመን መልካም እናደርጋለን፣ ኃጢአትም እናደርጋለን። አያችሁ። ለዚህም ነው አላህ ሱብሓነሁ ወተዓላ ዋና ሚና ልሙስሊሙን ሚና ልቃሲጡን ብሎ እንደተናገሩ ገልጿቸዋል። ዋና ሚና ሶሊሑን ሚና ዱነ ዛሊክ ከጅኖች መልካሞችም አሉ መጥፎዎችም ልክ እንዲሁ አሉ ብሎ ይገልጻል። ነፃ ምርጫ ፈቃድ የተሰጣቸው ናቸው ብላቸው አምላክ ክፉ አድርጎ አንድን አካል አይፈጥርም ይሄን መሰረት ያዙ አምላክ ማንንም አካል ክፉ አድርጎ አይፈጥርም ያ ክፋት የሚያመጣው ራሱ የሰው ልጅ ነው ወይም ደግሞ ራሱ ጋኔን ጅኖች ናቸው ስለዚህ አላህ ስብሐነ ወተዓላ ጅኖችን መጥፎ አድርጎ ፈጥሯቸዋል ወይ ላ ሐታ ከጀነት ከሰማይ የተባረረው ሰይጣን መጥፎ ነበር እንደ በተቀረጸ ጊዜ ነው። ከዚያ በኋላ ነው መጥፎ የሆነው እንጂ አላህ ማንንም መጥፎ አድርጎ አይፈጥርም። ይሄ በደል ነው፣ ግፍ ነው። መጥፎ አድርጎ ይፈጥረው ፈጣሪ በፍጹም እንዲህ አላደረግም ወይ መልካም አድርጎ ፈጥሯል እንደ መላእክቶች፣ ወይንም ደግሞ ነፃ ምርጫ ፈቃድ አድርጎ ፈጥሯል እንደ ሰውና እንደ ጅኖች። ሰውና ጅኖችም ነፃ ምርጫ ፈቃዳቸውን ተጠቅመው የታዘዙም አሉ፣ ያመጹም አሉ። አያቸው አለ ለምን አለማ እንደፈጠራቸው አላህ ሱብሃነሁ ወተዓላ ሲገልጽ ምን አለ ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊየዕቡዱን አለ። ሰውንም ሆነ ጅንንም እኔን እንዲገዙኝ እንጂ ለሌላ ለማል አልፈጠርኳቸውም። ማለ ያቸው እርሱም በብቸኝነት እንዲገዙ ነው የፈጠራቸው። ከነዚህ ከጀኖች ያመፁት አካል ሰይጣን የሚል ባህሪ በነርሱ ላይ ይውላል። ሰይጣን ማለት ነው ማለት ነው አልካሪጅ አንጣዓቲላህ ከአላህ ትዕዛዝ ያመፀ ማለት ነው፣ ሌላ አይደለም። ታዲያ አደም እና ህዋን ከጀነት እንዲባረዙ ሰበብ የሆናቸው ማን ይባላል? ስሙ ኢብሊስ ይባላል። ሰይጣን ምን ነው ባህሪው ነው

ከጅኖች ያመኑም አሉ የካዱም አሉ። ልክ ከሰው ልጅ ያመነ እንዳለና የካድ እንዳለ ሁሉ ማለት ነው። ነፃ ምርጫ ፍቃድ የተሰጠን አካሎች ነው። ያው መላእክቶች እስከተባለ መላእክቶች በፍጹም ኃጢአት ያደርጉ አማኝ ናቸው። ትእዛዝን ብቻ የሚሰሩት ኃጢአትን የማያደርጉ ናቸው። ይህን ይመስለን። እሺ፣ እሺ። አይ ጥያቄ ፖይንቱ ለእነሱ በቀላሉ እንዴት ማስረዳት ይችላሉ? ምናልባት ከባይብል ወይም ፍንጭ ካለ ከስልምና አንጻር አይደለም። አይ እነሱን ማስረዳት ነው በቀላሉ እንዴት፣ ለመጀመሪያ መጽሐፍ ቅዱስ እግዚአብሔር ጋኔን ከምን እንደፈጠረው አያውቀው። መጽሐፍ ቅዱስ ከምን እንደተፈጠረው አይናገርም። ጋኔን ወይንም ጅኖችን የፈጠራቸው አምላክ እግዚአብሔር ነው ለማለት ማስረጃ በፍጹም የለም። መጽሐፍ ቅዱስ ላይ እግዚአብሔር እንደፈጠራቸው የሚያሳይ ማስረጃ ወፍ የለም፣ በፍጹም የለም። ከምንድነው የተፈጠሩ ጋኔኖች አይታወቅም። መጽሐፍ ቅዱስ አያውቀውም። ይሄን መልስ የምታገኙት ቁርአን ላይ ብቻ። የትኛውም ቦታ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ ጋኔኖች ከእንዲህ ነገር ነው የተፈጠሩት ብሎ የገለጸ አንዲትም ቦታ ነው። ስለዚህ ስለ ጅን የመናገር ሞራል የለው መጽሐፍ ቅዱስ አይደለም። ስለ እነርሱ ባህር የመናገር ሞራል ጋኔኖችን እግዚአብሔር ናቸው፣ እግዚአብሔር ነው የፈጠራቸው የሚለው ምንም ማስረጃ፣ እግዚአብሔር እንደፈጠራቸው ከምን እንደፈጠራቸው አያውቅም መጽሐፍ ቅዱስ አለ የሚል ካለ ማሳየት። የለም ስለዚህ፣ ስለ እንዲህ አይነት መናገር ሞራል ያለው ስላም ብቻ ነው። ከምን እንደተፈጠሩ ያውቃል። ለምን አላማ እንደተፈጠሩ ሁሉ ያውቃል። ጋኔን ለምን አላማ ተፈጠረ? ከምን ተፈጠረ? ወፍ የለም መጽሐፍ ቅዱስ። እሺ፣ አይ፣ እሺ፣ አመሰግናለሁ። ሁለተኛ ደግሞ ማለት ነው እንዲህ ዳዋ ስትደራረግ ከነሱ ጋር ብዙ ጊዜ የክርስቲያኖች አምላክ የእናንተ አምላክ ምናምን ይባላል እና ይሄ ከሽርክ ጋር የሚያገናኘው ነገር አለ ወይ? የእነሱን አምላክ እንደ አምላክነት ኮንፊርም እንደማድረግ ነው ተብሎ አንዳንዶቹ እንትን ያሉና እስኪ እንዴት ተገልጸው ለእናንተ አምላክ ብላችሁ የምታስቡት ለማለት እንደሆነ ግልጽ ነው። የክርስቲያኖችም ሆነ የአይሁድም የማንኛውም አምላክ የአንዱ አምላክ ነው አብርሃም፣ ይስሐቅ የያዕቆብ አምላክ የሆነው። እርሶ አለው ብቻ አላህ ስብሃነወተዓላ እንጂ እነሱ አምላክ ብላቸው የምታስቡት እናንተ ለማለት እንጂ፣ ሙስሊም ልጆች በውይይት ጊዜ ይህን ቃል የሚናገሩት አይ አምላክ ነው ኢየሱስ እያሏቸው አይደለም። እሺ እሺ። አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላህ። እሺ እነሱን እናያስቀድም ወይስ ልጠይቅ? ክርስቲያኖች ካላቸው ተቀደሙ፣ ጥያቄያችሁ እኮ እሱ ሰላም ነው፣ ሰላም ነው። እንዴት ነው፣ እንዴት ነው አለና አለን ብሉ ሰላም አለና አልሐምድሊላሂ እግዚአብሔር ይመስገን። እሺ፣ እኔ እንኳን ማውራት የምትፈልገው ከአንተ ጋር ማውራት ፈልጋለሁና በክርስቶስ ባህሪያት ላይ ማውራት ፈልጋለሁ ከአንተ ጋር ባህሪያት ላይ እሺ። ኢየሱስ ክርስቶስ ማን ነው በሚለው ላይ ነው። ኢየሱስ ክርስቶስ ባህርያቱ ላይ ሁለት ማንነት አለው ብዬ አምናለው። ባህሪያቱ ላይ ማውራት ፈልጋለሁ፣ ሁለት ማንነት እንዳለው ኢየሱስ ክርስቶስ ተናግሯል፣ መጽሐፍ ቅዱስ። ባህርያት ላይ ማውራቱ የፈለገው ስለ እስልምና አላወራም፣ ባህርያት ላይ ግን ማውራት ፈልጋለሁ። ባህርያት ላይ እያልኩ አትሰማም። እንደ ኢየሱስ ክርስቶስ ሁለት ማንነት አለ ብሎ ተናግሯል። ባህርያቱ ላይ ነው እያልኩ ያለሁ አስተምሮ እኛ አሁን እኮ ችግር የለውም። ኢየሱስ ክርስቶስ እኔ ሁለት ማንነት አለኝ ብለዋል ወይ? ትምህርት ነው መጽሐፍ ቅዱስ ላይ እንደዛ ማለት አይጠበቅበት ትምህርት ነው። ስለዚህ አላለም አይደል? ኢየሱስ ክርስቶስ እንደዛ ባትሆን መልካም ነው ትምህርት ነው እያልኩ ነው ያለሁት ኢየሱስ ክርስቶስ እኔ ሁለት ባህርይ አለኝ ብሏል ወይ? እሺ ኢሳ እኔ ያለ መልእክተኛ ነኝ ያለበት ቦታ ከቁራን ያሳየኝ እንደዛ ካልክ በጣም ጥሩ ልብ ብሏቸው እኔ እኔ ያላህ መልእክተኛ ነኝ ያለበት ከቁርአን ራሱ የተናገረበት ከቁርአን ስጠይ አብሽላ ሰይ والله ኢሳ ተናግሯል ማለት ነው።

ወይ ጥያቄ ቀይር። ምንድን ነው ያለው? በቁርአን ላይ አለ ኢሳ፣ እኔ አላህ መልእክተኛ ነኝ ያለበት ቦታ አለ ወይ? ነው አይደለ? ቃል በቃል ኢሳ፣ የኢሳ ንግግር አለ ወይ? አዎ ላሳይህ ነው። ሱራ ምዕራፍ 61 ቁጥር 6 ነው። ቲንክ ገብቶሃል። ጥያቄ ምን እያልኩ እንደሆነ ይገባ ይመስላል። በቁርአን ላይ ኢሳ እኔ የአላህ መልእክተኛ ነኝ ብሎ የተናገረበት ቃል በቃል አሳየኝ ብለሃል። ላሳያ ምዕራፍ 61 ቁጥር 6 የመርየም ልጅ ኢሳ የእስራኤል ልጆች እኔ ከተውራት በፊት ያለውን ለማረጋገጥ እና ከእኔ በኋላ በሚመጣው መልእክተኛ ስሙ አህመድ በሆነው የማበስር ሲሆን ወደ እናንተ የተላኩ የአላህ መልእክተኛ ነኝ ባለ ጊዜ አስታውስ ይላል ዒሳ ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ አላቸው ከየት የመጣ ነው ሳቡ ማለት ከአንተ ጋር ብዙ አድርጊው ማድረግ አልፈለግም ረዳኛ ይሄ ቁራኑ በማን ዘመን የመጣው? በማን ላይ ይወረዳል? ምንድን ነው ያለው? በቁርአን ላይ ዒሳ ቃል በቃል እኔ የአላህ መልእክተኛ ነኝ ያለበትን ቦታ አሳየኝ ብለሃል፣ ወይን ብያለሁ። የኔ ጥያቄ አዳምጠኝ። ለዚህ ጥያቄ ራሱ ዒሳ የተናገረበትን ያው አገኘ አሁን ጥያቄውን ሊቀይር ነው። ምን ብሎ ሊቀይር ነው? ቁርአን ለማን ነው መቼ ነው የመጣው ለማን ነው የመጣው ብሎ ሊጠይቃል ነው። ጠይቅ። ያላ የኔ ጥያቄ በመሰረቱ አለ ሁሴ፣ እንደው ያው አንተ ፎርስ አርገ ተመዘስከኝ እንጂ የኔ ጥያቄ ኢሳ ቁርአን ላይ ቃል በቃል የቃል በቃል ጥያቄ ስለሆነ ማለት ነው ቃል በቃል ተናግሯል ነው የሚል ጥያቄ ነው። ይሄ ተናጋሪው ሌላ ካል ራሱ አላቸው ይያለን ኢሳ ኮረ ተናጋሩ አስታውስ እኮ ነው የሚለው። ማነው ተናጋሪው እዚህ ጋር? አዎ እኔ አላህ መልእክተኛ ነኝ ተናገረው ቃል ማን ነው? እኔ አላህ መልእክተኛ ነኝ የሚለው ማን ነው እዚህ ጋር? የኢሳን ሀሳብ ይዞ መጥቶ ነው ማን ነው? መልካም ይሄ ሀሳቡ እንትን ነው። ላይክ፣ ጅብሪል አመጣ ቃሉ። ከዛ በኋላ በመሀመድ አፍ የተነገረ ነው። ማን ያመጣው? አይደለም እኔ አላህ መልእክተኛ ነኝ ብሎ የተናገረው ማን ነው? እሺ የኢሳን መጽሐፍ ስጠኝ። ይሄንን የተናገረበትን የኢሳን መጽሐፍ ጠየቀው። ምንድን ነው ከቁርአን አሳየኝ ነበር። አሁን ደግሞ ከቁርአን አልፈልግም፣ ከኢሳን መጽሐፍ ስጠኝ። በጣም ትልቅ ሰው ሰዎች ምን አለ፣ ቅድም ከቁርአን አሳየኛለ፣ አሁን ደግሞ ከቁርአን አልፈልግም ከዛ መጽሐፍ አሳየኝ ነው። እሺ ቅድም የተጠየቀውን ጥያቄ መመለስ ትችላለህ? እግዚአብሔር ጋጋረንት ከምን እንደፈጠረ ተናግሯል። መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ አወራል። ለእኛ ማወቅ ባለ ይናገራል። ከምን እንደፈጠራቸው ለእኛ ማወቅ ባለብን መልክ ይነግረናል መላእክቱን እብራውያን አንድ ላይ ገባ ስለ ልጁ እያለ ያወራል? እብራውያን አንድ ጋኔን ከምን እንደተፈጠረ ይናገራል። ጋኔን ማለት መጽሐፍ ጋኔን የሚባል ፍጡር የለም። ጋኔን አጋንንቶሽ አጋን በቃ ከመላእክት እንደወደቀ ነው። መላእክት እንደነበረ ሳጥና ሳጥናኤል መላእክት እንደነበረ፣ ከዛ ክብር ስለ መውደቁ ሳይሆን አጋንንት ከምንድን ነው የተፈጠሩት? ከምን ተፈጠሩ? መላእክት ነበር፣ ክብሩ መላእክት ነበር እያልኩ ነ ነበር ሳይሆን ጥያቄ፣ ከምንድን ነው የተፈጠሩ? የስ ፍጥረቱ መላእክት ስለሆነ መላእክቱ ደግሞ ከእሳትና ከነፋሳት ይላል መጽሐፉ፣ እንደዛ ያስረዳው። ስለዚህ አጋንንት የሚባል ፍጡር የለም፣ መላእክት ናቸው እነዚያ ማለት ነው። በቃ ሲወደቅ ክብሩን ትቷል። የነበረውን ክብር ትቶ ወረደ፣ ወደቀ። መላእክትና አጋንንት አንድ ናቸው ማለት ነው። እንደ ክርስትና ነው። በመጀመሪያ ክብሩ የስ በመጀመሪያ ክብሩ ከመውደቁ በስኬል አስራ ሁለትም ማንበብ ትችላለህ። መልአክ ነበር አይደለም። የስ በመልአክ ክብር ነበር እያልኩ ያለሁት። በጣም ጥሩ። ከምንድን ነው የተፈጠሩት? ስለዚህ አጋንንት የሚባል ፍጡር እራሱ ነው የቻለ የለም። ክርስቲና አያውቅም። እነዚህ ነው አጋንን ኦኬ፣ መላእክት ነበሩ ኤስ። በጣም ጥሩ አያሽ መላእክት የሚባል እንጂ አጋንንት የሚባል ፍጡር የለም። ስለዚህ እነዚህ መላእክቶች ናቸው ወደ አጋንንትነት የተቀየሩት ማለት ነው አይደለ? እስከላ 12ን ስታነበው ሙሉ ስታነበው፣ በዛው አድራሻ ሰጥቻለሁ። ሙሉ እንትኑን ስታነበው ክብሩን እንዴት እንደተወ ምንም እንደነበረ እንደሆነ ይነግረዋል። በጣም ክብሩን አጉልቶ የነግረውና የነበረበትን ክብር ዲያብሎስ ከምንድን ነው የተፈጠረው? እኛ ጋር ያገርማል እኛ ጋር መላእክትና አጋንንት በጣም የተለያየ ሰማይና ምድር የሆኑ ፍጥሮች ናቸው። ለማንኛውም እደ ስጋ አንድ ናቸው። መላእክ ነው ወደ አጋንንት የሚያገረው እያለን ነው። አጋንንት ከምንድን ነው የተፈጠረው? ማስረጃ ውስጥ ነው። መልካም እሺ፣ እኔ አጋንንትን እግዚአብሔር አልፈጠረም። ክብሩን ትቶ ስለወረደ አልፈጠረም ሲጀምር ማለት ነው እኔ ማመልከው አምላክ መላእክትን ፈጥሯል። ከዛ በኋላ ግን ክብሩን ትቶ በገዛ ፈቃዱ ወርዷል፣ ስለተመኘ ማለት ነው። አጋንንት ብሎ የፈጠረው ፍጥረት የሚያሳይ አንድም ክፍል የለንም መጽሐፍ ቅዱስ። መላእክት አድርጎ ግን እንደፈጠረ ስለ መላእክቱ ይላል፣ መናፍስት አገልጋዮችንም የእሳት ነበልባል የሚያደርግ ይላል። ኢየሱስ ክርስቶስን ስለ ኢየሱስ ክርስቶስ ነው። እሺ ስለ ኢየሱስ ክርስቶስ እኔ እናንተ እናውራ። በጣም ጥሩ። ክርስቶስን ማርያም እና ወንድሞቹ ምናምን ምን ብለው ነበር የሚያምሩት? እብድ ነው ብለው ያምሉ ነበር አይደለ? በቅርታ ጋር መጽሐፍ ነው። ስለ ኢየሱስ ክርስቶስ እናውራ አሁን። እንዲያሉት የሚለውን ተወውና ምን ብለው ነበር ምናምን ክፍሉን ጠቅሰን እናይ ጊዜ መልካም እሺ፣ ክፍሉን ጠቀሰውና አይነው። ቦታውን አውቀዋለሁ። በአውዱ መሰረት እናንብበው። ከአንተ ጋር ነው የማወራው። እብራሂም ጋር ደግሞ እብራሂም ጋር በቤቱ ይገባል። ግን ከአንተ ጋር እኔ ማውራት የምፈልገው በኢየሱስ ባህርያት ላይ በአወራ ደስ ይለኛል። ወላሂ መስኪ በደስታ አምላክ አስብዬ እወጣለሁ። የአምላክ ባህር ያለው አስብዬ አስወጣሀለሁ። እሺ እንዳታሰጡኝ እወጣለው ነው ለማለት ፈልጌ ነው። ሶሪ። እሺ እንዳታሰጡኝ ከቤተማ እንዴት አስወጣሀለሁ። ወዳጅን ባህሪያቱ ላይ እናውራ ፕሊዝ። አሁን እንደዚህ እንደዚህ ከማለት የኢየሱስ ባህሪ ላይ እናውራ። እሺ አንድ ጊዜ እነሆ ሞክተል ብለው የተናገሩበት ማርቆስ ሦስት አንድ ላይ፣ አዲሱ መደበኛ አለህ። አዲሱ መደበኛ ትርጉም ይለያል እንደ ትርጓሜ ትርጓሜ አዲሱ መደበኛ ስለያዝኩ ነው። አንድ መጽሐፍ ቅዱስ አለ። ከኦሪጂናሉ መጽሐፍ ከግሪክ ቋንቋ ሲተረጉሙት ምናልባት የቃላት ስህተት ሊኖር ይችላል። እኔ አዲሱ መደበኛ ይዣለሁ። ትክክለኛ ትርጓሜ የትኛው ነው? እየነገርኩህ ነው። እኔ እጄ ላይ ያለው አሁን አዲሱ መደበኛ ነው። እ ትክክለኛ ትርጓሜ የትኛው ነው እየነገርኩህ ነው። ሁሉም ትክክለኛ ነው። በብዛት ትክክለኛ የቃላት እንትኖች ሊኖሩ ይችላሉ። ትክክለኛ ራ ኛውን ብናነበው ምን ችግር አለ? እ ትክክለኛ ብለህ የምታምን የትኛው ነው? ያንተን ነው ወይም ኛ ም ችግር የለውም። አዲሱ መደበኛ ይ ያለውን ያልኩህ። ስለዚህ ሁለቱም አንድ አይነት ነው፣ ለይ ችግር የለውም። ቢጋጭም አላ የቃላት ልዩነት ሊመጣ ይችላል እያልኩ እያልኩን ያለሁት ሲተረጎም መጽሐፍ ቅዱስ የቃላት ልዩነት አለበት ማለት ነው። ሲተረጎም ኖ ኖ፣ ይኸውልህ አድምጠኝ፣ እኔ ያስኩት መጽሐፍ አንተም ከፍተ የምታሳየ መጽሐፍ ትርጉም ነው፣ ትርጉም ነው። ግሪክ እና ኢብራይስጥ ነው የተጻፈበት መጽሐፍ ቅዱስ። ወደ ሌላ ሀሳብ አለች። ትክክለኛ መሆኑን የምታውቀው አንደኛው በምንድን ነው? በግሪክኛው ነው አይደል? አንድ ጊዜ ስልክ ልመልስ፣ አንድ ጊዜ